የፋኑ ትግል በጣም አሳሳቢ ነው። አሳሳቢ ነው ለምንድን ነው? ፋሲካን በማስመልከት ስቅለትን በማስመልከት ብሎ የአማራን ሕዝብ ሲዘርፉ ሲያንከላቹ፣ ውንብድና ሲፈጽሙ ይህን በስንት መስዋዕትነት የተያዙትን ፋኖች አዲስ አመትን በማስመልከትና ከጥፋታቸው ስለታረሙ ብሎ መልቀቁ በጣም ስህተት ነው በጣም ስህተት ነው። ሌሎችም እንደዚህ ሁለንማ ይቅርታ ብለን እንለቀቃለን ብለው ከመንግስት ብር እየተቀበሉ፣ ከባህሬን ብር እየተቀበሉ፣ ከነስክንድር ብር እየተቀበሉ ሰርገው እንዲገቡ የሚያደርግ መግባትን እንደ ባህል የሚያደርግ የሚያሰርጽ ሰርጎ መግባት ምንም እንደማያስደርግ የሚያደርግ ብር ተቀብሎ አንዴ ብራችን ተቀብለን ወር ሁለት ወር ታስረን በይቅርታ እንደዚህ የምንወጣ ከሆነ እድላችንን እንሞክር ብለው እንዲገቡ የሚያደርግ ሰርጎ ገብን የሚያበረታታ ነው። አሁን ሰሞኑን የተፈጠረው ምን ጎጃም ላይ ማለት ነው። ቢያንስ ቢያንስ ለሚዲያ መዋሉ እኮ በጣም ለሚዲያ ለምን ይውላል ይሄ አይነት ነገር? ለሚዲያ ስታውለው እኮ መከላከያ እንዲበዛብህና እንዲመጣብህ ነው። ጠላት ሞራሉን በዚህ አይነት ስነ ምግባር ገንብቶ ወታደሩን እንዲልክብህ ነው የምታደርገው። ሰርጎ ገቦችን በዚህ አይነት ስነ ምግባር ገንብቶ ሞራላቸውን ገንብቶ በሞራል ስለዚህ እንደዚህ ስለ ምንም ስለማትወር ብርን ብትዝ ይሻላል ኦኬ ብሬን ስርአቱ ሁሉ ወደዛ እየሄደ ፋኖን እያስገደለ ሲያዝ በምህረት የሚለቀቅበት አይነት መዋቅር ለአማራ ጠላት ነው ለፋኖም ጠላት ነው የፋኖን ህልውናም በጣም ያሳስባል ማለት ስለዚህ ይህ ነገር መስተካከል አለበት ይህ ፖለቲካ አይደለም የአማራን ህዝብ ሲዘርፍ የነበረውን የአማራን ህዝብ ሲጨቁን የነበረውን በኬላ ዘግቶ የአማራን አርሶ አደር ሲዘርፍና ሲገደል ሲረሽን የአማራን እያገቱ ብር ሲቀበሉ የነበሩትን በምህረት ተሻሽለዋል ከፋኖ ጋር ሊታገሉ ነው ብሎ ይህ አይነት ፖለቲካ የለም። ይህ ፖለቲካ አይደለም ውርደት ነው። ውርደትና ለጠላት ተስፋ እየቆረጠበት ያለውን ጠላት ሞራል መገንቢያ ነው። ለወታደሩ ሞራል መገንቢያ ነው ፈልሶ ወደ ቤቱ ሊሄድ የነበረውን ወታደር ኦኬ እንደዚህ ከሆነማ ችግር የለውም፣ እድሌን ደግሞ ይልብላ ብሎ እንዲመጣ የሚያደርግ ነው። ያ ማለት ምንድነው? እስከፈለገው እስኪመጣ እስኪም እስክትቀርበው ለመማረክ እስክትደርስ ድረስ ይተኩስ ብሃል። እድሉን ይሞክራል። ከገደለ ይገላል። ልትገለው ስትል ደሞ እጁን ይሰጥሃል ማለት ነው። ከዛ አንዱ ሳምንት፣ ሁለት ሳምንት፣ አንድ ወር፣ ሁለት ወራቁ ትለቀዋል። እስክትገለው እስኪ እስኪገልህ ድረስ ይፋለማል ማለት ነው። እስኪ እድሉን ይሞክራል። ልትገድለው ስትል ደግሞ እጁን ይሰጣል ማ ይማረክላል አውቁ ማለት ነው። ከዛ አንድ ሳምንት ሁለት ሳምንት አንድ ወር ሁለት ወር ታስሮ ይወጣል። ከዛ ደግሞ ደመወዝተኛ ይሆናል ማለት ወይም ደግሞ በአንዳ በብር ተገዝቶ ከሆነ ደግሞ ብሩን ይዞ የራሱን ስራ ይጀምራል ማለት እድሉን ሞክሩ። ስለዚህ ይሄ ለጠላት ሞራል ግንባታ የሚውል ካልሆነ በቀር እንደፋኖ ነው። ይሄ ፖለቲካ አይደለም። ይሄ በጣም ውድቀት ነው። ለአማራ ፋኖ ውድቀት ነው። የአማራ ፋኖ ከዲያስፖራ የሚገኘውን ብር፣ ከአማራ ባለሀብት የሚገኘውን ብር፣ ከአማራ ሕዝብ የሚገኘውን ብር ማባከን ነው። ምክንያቱም በዚህ አይነት ሁኔታ የጥላት ሞራል የሚገነባ ከሆነ የአማራ ጥቅሙ ምንድነው? የትግሉ አላማ ምንድነው? የትግሎ አላማ እኮ ይህ ፖለቲካ አይደለም። በቃ መቶ ፐርሰንት ይህ ፖለቲካ አይደለም። መስተካከል አለበት።